ማንኛውም ሰው ኢማኑ ብሎ ነው ተስተካክሏል ማለት የምንችለው፣ በአዱንያ ላይ በሰላም ኖረን በደስታ ኖረን አኼራ ላይ ሚዛን ሒሳብ ቀሎለን በሰላም ጀነት የምንገባው የውስጥ ኢማን ሲኖረን፣ የልብ ኢማን ሲኖረን ነው። ብዙ ሰዎች ኢማን ብሎ ማለት በምላስ ብቻ የሚባል በልብስ ብቻ የሚገለጽ ይመስላቸዋል። ሀቂቃው ግን ይህ አደለም።

ነገ አላህ ፊት ይጠቅመኛል ብሎ ነው የሚንቀሳቀሰው። ማንኛውም ነገር ሲተውም አላህን ፈርቶ ነው የሚተው። በመሆኑም ከአላህ ጋር እውነተኞች ልንሆን ይገባናል። ከአላህ ባሮች ጋም እውነተኞች ልንሆን ይገባናል። የአላህ ባሮችን ሲያጠፉ ካየናቸው የመምከር ግዴታ አለብን። ትክክለኛ አማኝ ይመክራል ይገስጻል፣ እንጂ ከጀርባ ሆኖ የሰውን ስጋ አይበላም። ሙስሊም ወንድሞቻችንን ከማማት እነሱ ላይ ከማሾፍና፣ ከመሳለቅ፣ እነሱን ከማታለል፣ ለነሱ ሸር ከመመኘት ልንጠነቀቅ ይገባናል። ትክክለኛ ኢማን ካለን ትክክለኛ የአላህ ባሮች ማለት አላህ ያዘዛቸውን መልካም ነገር እየሰሩ ተዉ ያላቸውን እየተዉ ነገር ግን ቀልባቸው የሚፈራ ኸይር ስራዬን ላይቀበለኝ ይችላል ብለው የሚሰጉ ሳላቅ በሰራሁት መጥፎ ሥራ ካትማዬ ሊበላሽ ይችላል ብለው ሁሌ የሚፈሩ ሚሰጉ ናቸው። ብላ ይሄን የቁርአን አንቀጽ አይሻ እናታችን ኡሙል ሙእሚኒን ቀርተውት ያ ረሱል ላህ እነዚያ የሰሩትን ሰርተው የሚፈሩ ናቸው ማለት ኸምር የሚጠጡ ዚና የሚሰሩ ከዚያ የሚፈሩ ማለት ነው እንዴ? ብላ ነቢያችንን ስጠይቃቸው አይሻ ሆይ፣ ይሄ ማለት አይደለም የተፈለገው። ከዚህ የተፈለገው ሶላት ሰግደው ጾመው ኸይር ስራም ሰርተው አላህ ላይ ይቀበለኝ ይችላል ብለው የሚፈሩ ሰዎች ናቸው ብላ ኸይር ሰርተው ትክክለኛ ባሮች ይፈራል

የሰው ልጆችንም ሐቅ አውቃችሁ ጠብቁ። መልካም ስራ የሚባሉን በሙሉ በፍቅር በውዴታ በናፍቆት ተግበሩ። የአላህና የሰው ልጆችን ሐቅ መጠበቅ የኢማንን ሙሉነት ከሚያሳዩ ነገሮች መሃል አንዱ ሲሆን፣ የአላህና የሰው ልጆችን ሐቅ መጠበቅ የቻለ ሰው ኢማንና መልካም ስራን የታደለ ሰው በአዱንያ በሰላም በደስታ መኖር የሚችል ሲሆን አኼራ ላይ ደግሞ ቋሚ የሆነን ጸጋ ኒዕማን ያገኛል። በአላህ ተባረከ ወተዓላ ትክክለኛውን ኢማን ማመን ብሎ ማለት ውጭን ማሳመርና ማስተካከል ማለት ብቻ አይደለም። ማንኛውም ሰው ኢማኑ ሙሉ ነው ተስተካክሏል ማለት የምንችለው በአዱንያ ላይ በሰላም ኖረን በደስታ ኖረን አኼራ ላይ ሚዛን ሂሳብ ቀሎለን በሰላም ጀነት የምንገባው የውስጥ ኢማን ሲኖረን ነው። የልብ ኢማን ሲኖረን ነው። ብዙ ሰዎች ኢማን ብለው ማለት በምላስ ብቻ የሚባል በልብስ ብቻ የሚገለጽ ይመስላቸዋል። ሐቂቃው ግን ይህ አይደለም። ኢማን የሚያስገድዳቸው ነገሮች አሉ። ኢማን በርካታ ምልክቶች አሉት። አላህ ተባረከ ወተዓላ ትክክለኛ አማኞችን ማንነታቸውን ሲነግረን

የሙእሚኖችን ልብስ በመልበስም የሚገኝ ነገር አይደለም። ኢማን ብሎ ማለት ልብ ውስጥ ያረፈ የአላህ ውዴታ፣ የአላህ ፍርሃቻ፣ የአላህ አክብሮትና ውስጣችን ላይ ያለው የአላህ ውዴታና ፍርሃቻ አካል ላይ ሲንጸባረቅ ሲተገበር ነው ብለዋል። ማንኛውም ሰው ትክክለኛ ሙእሚን ነው ሊባል የሚችለው ተግባሩ ንግግሩን ሲያጠናክርና ንግግርና ተግባሩ አንድ ሲሆኑን ምንናገረው የሙዕሚን ንግግር ሆኖ የምንሰራው የሙናፊቅ የፋሲቅ ስራ በጭራሽ ሊሆን አይገባው። ውጫችንን ሙስሊም ለማስመሰል እንደምንሞክረው የረሱልን ሰለላሁ ዓለይህ ወሰለም ሱና ውጫችን ላይ እንደምናንጸባርቀው ሁሉ አላህ ተባረክ ወተዓላ የሚያየውን ልባችንን ትኩረት ልንሰጠው ልናስተካክለው ይገባል። ሶላት መስገድ መጾም የተለያዩ የረሱሉን ሰለላሁ አለይሂ ወሰለም ሱናዎችን መተግበር ውጫዊ የሚባሉ ዒባዳዎች ናቸው። ከስር ከመሠረቱ ጀምሮ ቀልባችን ካልጠራና ካልተስተካከለ መሠረቱ ጠንካራ ያልሆነ ቤት እንደሚናደውና እንደሚፈርሰው ሁሉ ቀልቡ ያልጠራ ሰው የሚሰግደው ሶላት የሚጾመው ጾም የሚያደርገው መልካም ሥራ ሊጠቅመው አይችልም። ስለዚህ እያንዳንዱ አማኝ ለነፍሱ የሚጨነቅ አላህን የሚያውቅ ቀድሞ አላህ የሚያየውን የሰውነት አካሉን ልቡን ሊያጠራ ይገባዋል። ይህ ካልሆነ ኒፋቅ የሚባል ትልቅ በሽታ ያጠቃናል። ውጫችን ራሱን የቻለ ባህሪ ኖሮት፣ ውስጣችን ሌላ የሆነ ባህሪና ወስፍ ይኖረዋል። ኒፋቅ ማለት ይሄ ነው። አንድን ነገር ውስጥ ላይ ይዞ ምላስ ላይ ሌላን መናገር፣ ውጭ ላይ ሌላን ማንጸባረቅ ማለት ነው። ስለዚህ የመጀመሪያ ግዴታችን ሊሆን የሚገባው ቀልብን ማጥራት ነው፣ ቀልብን ማጠብ ነው። አላህ ተባረከ ወተዓላ ከእኛም ያየው ቀልባችን ነውና፣ ቀልቡ ያልጠራ ሰው ኩራት ያጠቃዋል፣ መቀኝነት ያጠቃዋል፣ ኒፋቅ ይጫወተበታል። ውስጡ ሳይጠራ ሶላት የሚሰግድ ጾም የሚጾም መልካም ሥራ የሚሠራ ሰው ኢማኑን ሊፈትሽ፣ በሶላቱ ምን እንደተጠቀመ ራሱን ሊጠይቅ ይገባዋል። ኢነ አሶላተ ተንሃ ዐን ልፈሕሻእ ወልሙንከር ብሎን አላህ ተባረከ ወተዓላ ትክክለኛ ሶላት የሰው ልጆችን ከመጥፎ ስራ እንደሚያግድ ነግሮናል። ሶላት እየሰገደ ሳለ ምላሱ መጥፎን የሚናገር አይኑ መጥፎን የሚያይ እግሩ ወደ መጥፎ ቦታ የሚሄድ ሰው ልቡ እንዳልሰገደ፣ እየሰገደ ያለው አካሉ ብቻ እንደሆነ ያሳያል። በነቢዩ አለይሂ ሰላት ወሰላም ዘመን መዲና የነበሩ ሙናፊቆች ሶላት ይሰግዱ ነበር። ሶላት ከመስገድ አልፎ ሶፈላወል ሁሉ የመጡም ይሰግዱ ነበሩ። ከመስገድ ሁሉ አልፎ ነቢይ ሙሐመድን አለይሂ ሰላት ወሰላም ተከተሉት እያሉ ሚገፋፉ ሁሉ ነበሩ። ነገር ግን ሌላ አጋጣሚ ላይ በድብቅ ግልጽ ከሆኑ ከእስላም ጠላቶች ጋር ሌሊትን ጭለማን ተገን አድርገው ነቢይ ሙሐመድን ዓለይሂ ሰላቱ ወሰላም ለመዋጋት እሳቸውን ለመጉዳት የተለያዩ ሴራዎችን ያሴሩ ነበር። ውስጣቸው ቀድሞ ስላላመነና ውስጣቸው ስላልጠራ ሶላት መስገዳቸው፣ አወል ሶፍ ላይ መሳተፋቸው፣ ሙሐመድን ተከተሉ ብለው መንከራቸው ምንም አላደረገላቸው። ስለዚህ ማንኛውም ሰው አላህ ተባረከ ወተዓላ ከእኔ የሚፈልገው ምንድን ነው ብሎ ራሱን ሊጠይቅ ይገባዋል። ከእኛ አላህ የሚፈልገው ንጹሕ ቀልብ ነው። ቀልብ ከጸዳና ከጠራ የምንሰራቸው መልካም ሥራዎች ፍሬያማ ይሆናሉ፣ ዘለቀይታም ይኖራቸዋል። የምንሰራው መልካም ሥራ ይጥመናል፣ ኸይርን እንናፍቃለን። ኸይርን ስራ የምንሰራው ከወገብ በላይ ከሆነና ቀልባችን ሳናጠራ በፊት ከሆነ ሰው ሲያደርግ ስላየን ነው መልካም ሥራ የምንሰራው። መልካም ስራውን ስንሰራውም፣ ጣም አይኖረውም፣ እየከበደን እየተጫጫነን የሚሆነው። የሰው ልጅ የሚከብረውም የሚያፍርና የሚዋረደውም በቀልቡ ነው። ንጹሕ ቀልብ ያለው ሰው አላህ ተባረከ ወተዓላ ይወደዋል፣ ያከብረዋል፣ ኸይረን ስራ ያገረለታል። ሲሰራም ለአላህ ብሎ ነው የሚሰራው። ቀልቡ የታመመና በሽታ ያለበት ሰው ኸይር ስራን በብዛት አይሰራም። የሰራ እንደሆነም ከአንገት በላይ ነው የሚሰራ። ለዚህም ነቢ ሰላት ወሰላም አላሁ ተባረከ ወተዓላ ሀብት ንብረታችሁን አያየም። ውጫዊ ገጽታችሁና መልካችሁንም አያየም። አላህ የሚያየው ቀልባችሁና ስራችሁን ነው ብለዋል ኢማሙ ሙስሊም በዘገቡት ሐዲስ። አላህ ከሚጠላው ነገር ሁሉ ቀልባችንን ልናጠራ ይገባን። ከአላህ ጋር ያለን ግንኙነት ያማረ የተስተካከለ ሊሆን እንደሚገባው ሁሉ አላህ ሐቃቸውን እንድንጠብቅ ካዘዘን ከሰው ልጆች ጋር ቢሆን ያለን ሙዓመላ ስነ ምግባር ግንኙነት ያማረ አላህ የሚወደው ሊሆን ይገባዋል። በምስጥር የአላህ ጠላቶች የሸይጣን ወዳጆች የሆነን በዛሂር ከሰዎች ጋር ስንገናኝ የአላህ ወዳጅ መስለን ልንታይ ይገባም። ለብቻችንም ስንሆን ከሰውም ጋር ስንሆን አላህን ልንፈራ አንድ አይነት አቋም ሊኖረን ይገባል። እንደዚሁ ደግሞ ከሰዎች ጋር ባለን ግንኙነትም ምላሳችን፣ ልባችን፣ ውስጣችንና ውጫችን አንድ ሊሆን ይገባዋል። ሰዎችም ፊት ለፊት ፈገግ እንደምንላቸው እንደምናከብራቸው ከሰዎች አይን ራቅ ስንልና ከሌላ ሰው ጋር ስለነሱ ስናወራም ተመሳሳይ አቋም ሊኖረን ይገባል። ከሰዎች ጋር ሁለት አይነት ፊት፣ ሁለት አይነት ምላስ ሊኖረን አይገባ። ነቢይ ሰላቱ ወሰላም ቡኻሪ ከአቡ ሁረይራ እንደዘገቡት ኢነ ሸረ ናሲ ብልወጅሀይን አለዚ ያእቲ ሃኡላ ቢወጅሄን ወሃኡላ ቢወጅህ በላ ከሰዎች ሁሉ አላህ ዘንድ መጥፎ ሰው ማለት ሁለት ፊት ያለው ሰው ነው። አንዳንድ ሰዎችን በአንድ ፊት ሌሎችም በሌላ ፊት የሚያናግር ብላ። ጠንካራ ኢማን ያለው ሰው በእያንዳንዱ በሚያደርገው ነገር ሁሉ አላህን የሚፈራ አላህን የሚያስታውስ ሰው ሁለት ምላስ የለውም፣ ሁለት ፊት የለውም፣ ለኸይር ለሸር የሚራመድበት ሁለት አይነት እግር የለውም። እያንዳንዱ ነገር አላህን ፈርቶ ነገ አላህ ፊት ይጠቅመኛል ብሎ ነው የሚንቀሳቀሰው። ማንኛውም ነገር ሲተውም አላህን ፈርቶ ነው የሚተወው። በመሆኑም ከአላህ ጋር እውነተኞች ልንሆን ይገባናል። ከአላህ ባሮች ጋርም እውነተኞች ልንሆን ይገባናል። የአላህ ባሮችን ሲያጠፉ ካየናቸው የመምከር ግዴታ አለብን። ትክክለኛ አማኝ ይመክራል፣ ይገስጻል እንጂ ከጀርባ ሆኖ የሰውን ስጋ አይበላም። ሙስሊም ወንድሞቻችንን ከማማት፣ እነሱ ላይ ከማሾፍና ከመሳለቅ፣ እነሱን ከማታለል፣ ለእነሱ ሸር ከመመኘት ልንጠነቀቅ ይገባናል ትክክለኛ ኢማን ካለን ምክንያቱም ሙስልም ለሙስልም እንደ አንድ ሰውነት ነው ብላ ነቢ ሰላት ወሰላም። ማንም ለነፍሱ ለጀሰዱ ለሰውነቱ መጥፎን የሚመኝ የለም። አደጋን የሚመኝ የለም። ማንም ራሱን ለማጥቃት የሚሞክር የለም። ትክክለኛ አማኝ የሆነ ሰው ሙስልም የሆነን በሙሉ እንደ ራሱ ሊቆጥር ይገባዋል። ለነፍሱ ኸይር እንደሚመኘው ለወገኖቹ በሙሉ ኸይር ሊመኝ ይገባዋል። ከነፍሱ መጥፎን ነገር እንደሚከላከለው ከሙስሊም ወገኖቹ በሙሉ መጥፎን ነገር ሊከላከል ይገባዋል። ኢነ ልሙእሚነ ሊልሙእሚኒ ከልጀሰዲ ልዋሕድ ብሏል ነቢ ሰላት ወሰላም። ሙእሚን ከሙእሚን ጋር እንደ አንድ ሰውነት ነው ብሏል። ሙእሚን ለሙእሚን እንደ አንድ ነፍስ ነው። አካላችን የተለያየ ሆኖ አንዲቷ ነፍስ የተለያዩ ሰውነቶች ላይ ተበታትና ትኖራለች እንጂ የሙእሚን ነፍሱ አንድ ነው። በአንድ አላህ ስለሚያምን ወደ አንድ ቅብላ ስለሚሰግድ ትክክለኛ አማኝ የሆነ ሰው

ወንድም ነው። ላ የዝሊሙሁ እንዳይበድለው፣ እንዳይንቀው፣ እንዳያዋርደው የአላ ፍራቻ ያለው እዚህ ውስጥ ነው እያሉ ሶስት ጊዜ ወደ ልባቸው ካሳዩ በኋላ አንድ ሰው ሸረኛ ለመሆን መጥፎ ሰው ለመባል ሙስሊም ወንድሙን መናቁ ብቻ ይበቃዋል አሉና ሁሉም ሙስሊም የተከበረ ነው ገንዘቡም፣ ህይወቱም፣ ክብሩም ብላ ሙስሊም የሆነ ሰው ሙስሊም ወንድሙን ሊወድ፣ ሊያከብ ኸይር ሊመኝ ይገባዋል። የአንድ ሰው ኢማኑ ከሚለካባቸው ነገሮች መሃል አንዱ ከሙስሊም ወንድሞቹ ጋር ከወገኖቹ ጋር ያለው መልካም ግንኙነት ነው። ለሙስሊም ወንድሞቹ ለሙስሊም እህቶቹ ለሰው ልጆች መልካምን የሚያስብ ከሆነ ውስጡ ንጹሕ ነው። በምላሱ ሰዎችን ጥሩ እያናገረ ውስጥ ላይ ግን ለሰዎች ጥላቻ ካለው ሸር ካለው ሙእምን እንዳልሆነ ቀልቡ ላይ ችግር እንዳለ ከነዚህ ነቢያዊ ሀዲቶች እንረዳለን።

ቀድ አፍለሐ ልሙእሚኑን አለዚነ ሁም ፊ ሰላትህም ካሽዑን ብሎን፣ ሙእሚኖች ዳኑ የሚመኙትን በማግኘት ከሚፈሩት ነገር በመዳን ፈላህን ሰላምን፣ ስኬትን አገኙ ብሎን፣ ሙእምኖች ማለት እነማን እንደሆኑ ሲነግረን ብዙ ተግባሮችን የዘረዘር እስላም ማለት ስም ብቻ እንዳልሆነ እስላም ማለት ልብስ ብቻ እንዳልሆነ እስላም ማለት ገጽታ ብቻ እንዳልሆነ የሚያሳዩ ኢማን እስላም የቀልብ የምላስ የተግባር የአካላት ስብስቦች እንደሆነ የሚያሳዩ ወስፎችን መገለጫዎችን ሲያስቀምጠለን የመጀመሪያ የሙእሚኖች መገለጫ የትክክለኛ አማኝ መገለጫው ፊ ሶላቲሂም ኻሺዑን ሶላት ሲሰግዱ ሁሹዕ ያላቸው የሆኑ የአላህ አማኞች ባሮች ዳኗ። ሶላት ላይ ሁሹዕ መኖር ብለው ማለት ቀልብን ሰብስቦ ስለ ሶላትና ስለ አላህ ብቻ እያሰቡ መስገድ ማለት ነው። ሶላት የሚሰግዱን ብቻ አይደለም። አላህ ሙእሚኖች ያላቸው ሙፍሊሆች ያላቸው እነማ ሶላት ሲሰግዱ ቀልባቸውን ሰብስበው የሶላትን ሸርጥ አሟልተው አላህ ፊት እንደቆሙ አውቀው በአክብሮት የሚሰግዱ ሰጋጆች በሚል የመጀመሪያ መገለጫቸውን በአግባቡ የሚሰግዱ ብሏቸዋል። ሁለተኛ ወለዚነ ሁም ዐኒ ለህዊ ሙዕሪዱን ብሎ ማያገባቸውን ማይመለከታቸውን ነገር ከመናገርና ከማድረግ ቸላ ሚሉ ማላ ያዕኒን ማይመለከታቸውን ነገር የሚተዉ ሙእሚኖች ዳኑ ብሏል። ሰላትን በአግባቡ እስካልሰገድክ ማይመለከተን ነገር ከማውራትና ከማድረግ እስካልታገብክ ትክክለኛ ሙእሚን አይደለህም ማለት ነው። ሲቀጥልም አላህ ወለዚነሁም ሊዘካቲ ፋዒሉን ዘካን በአግባቡ የሚሰጡ አማኞች ዳኑ ያሰቡት ተሳካላቸው ብሏል። ዘካ ሁለት አይነት ነው። ነፍሰን አላህ ከሚጠላው ነገር ከቆሻሻ ነገር ማጥራት ዘካ በመባል ይታወቃል። ሌላ የገንዘብ ዘካ ነው። የገንዘብ ዘካ አቅም ያለው ሰው ላይ ብቻ ነው ግዴታ የሚሆነው። አቅም የሌለው ሰው ላይ ዘካ ዋጅብ አይሆን። ነገር ግን እያንዳንዱ አማኝ ላይ ነፍስን ከመጥፎ ነገር ከቆሻሻ ነገር ማጥራት ዋጅብና ግዴታ ነው። ትክክለኛ አኼራ ላይ የሚድኑ አማኞች ሁለቱንም ዘካ ይወጣሉ። አቅም ካላቸው የገንዘቡንም ጭምር፣ አቅም ከሌላቸው ነፍሳቸውን ከቆሻሻ ከመጥፎ ነገር የሚያጠሩ ናቸው።

ከልቡ የሚሰግድ ሰው የሰዎች ቃል ገብቶ ቃሉን አያፈርስም። ሰዎች አደራ አስቀምጠውበት አደራውን አይበላም። ያስቀመጡትን እቃ አይነካካም፣ ሳይፈቅዱለት ያስቀመጡትን ገንዘብ አያጠፋ፣ ንብረታቸውን አይነካካም። ይሄም የኢማን አካል ነው። ሶፈላወል ቢሰግድ በየጊዜው ሐጅ ዑምራ ቢያደርግ ሰደቃ ደጋግሞ ቢያበላ የሰዎችን አማና ማይጠብቅ ሰው ቃል ገብቶ ቃሉን የሚያፈርስ ሰው ትክክለኛ አማኝ እንዳልሆነ አላህ የነገረን ከዛልክ ሶላትን ከላይ በክሹዕ የሚሰግዱ ናቸው እንዳለን፣ ሁሉ ወለዚነ ሁም ዐላ ሶላዋቲህም ዩሓፊዙን ብለው ሶላትን በክሹዕ የሚሰግዱ ከመሆናቸው በተጨማሪ ሶላታቸውን የሚጠባበቁ ናቸው። ለሶላታቸው ጥንቃቄ ያላቸው ናቸው። ሁሉንም ነገር ለሶላት ብለው ሚተዉ ናቸው ብለን ይሄን ያደረጉ ሰዎች ጀነት ይወርሳሉ፣ እዛ ውስጥም ይዘወትራሉ ብሏል። ጀነት መግባት የሞሚኖች ሁሉ ምኞትና ተስፋን ጀነትን መግባት ማይናፍቅና ማይመኝ ዱኒያ ያታለለችው ያዱኒያን ሐቂቃ ያላወቀ ሸይጣን የተጫወተበት ሰው ብቻና ብቻ ነው። ለጀነት እንድንጓጓና እንድንዘጋጅ ብሎ ነው አላህ ተባረከ ወተዓላ ስለ ጀነት በርካታ አንቀጾችን የነገረ። ከሱራዋ ከተወሰኑ አንቀጾች በኋላ የምዕራፏ ዋና ርዕስ ወደ ሆነው የምእመናን ትክክለኛ መገለጫ ተመልሶ ኢነለዚነ ሁም ሚን ኸሽየቲ ረቢህም ሙሽፊቁን ብሏል። ትክክለኛ አማኞች አላህን በጣም የሚፈሩ ናቸው። አላህን ከመፍራታቸው የመጣም የሚሰጉ ናቸው። የፈለጉትን የማይናገሩ፣ የፈለጉትን የማያደርጉ፣ በጥንቃቄ የሚራመዱ ናቸው ብሏል። እንደ ፈለገው የሚናገር የፈለገው የሚዘልፍ የፈለገው የሚዘርፍ አማኝ አይደለም። ማ ትክክለኛ አማኝ በእያንዳንዱ ነገር ይፈራል፣ ይጠነቀቃል ብሎናል። እንደዚሁ ደግሞ ትክክለኛ የአላህ ባሮችና ፈላሕን ስኬትን የሚያገኙ አማኞች መገለጫ መሃል አንዱ ቢአያት ረቢህም ዩኡሚኑን በጌታቸው አንቀጾች ሚያምኑ ናቸው ብለ አያስ ብሎ ማለት አንቀጽ ማለትም ነው። ተአምር ማለትም አላህ ተባረከ ወተዓላ የእሱን ኃያልነት የሚያሳዩ ትልልቅ የፈጠራቸው ፍጡሮች አሉ፣ ሰማይ፣ ምድር፣ ሌሎችም ምናያቸው ማናያቸው። እነዚህን አላህን የፈጠረው ብለው አምነው የአላህን ኃያልነት አውቀው ሚያስተነትኑ ማለት ሲሆን የአያት ረብህም ማለት እንደዚሁ በቁርአንና ቁርአን ውስጥ ባሉ መመሪያዎች አምኖ የሚቀበሉ ናቸው ብሏል። የቁርአን አንቀጽን አንድ እንኳ ቢሆን የሚያስተባበል ትክክለኛ አማኝ አይደለም። ወከዛሊክ የሙእምኖችን መገለጫ ሲነግረን በጌታቸው ማያሻርኩ ናቸው ብሏል። ቢሰግድ ቢጾም ሰደቃ ቢያበላ ደጋግሞ በአላህ ካሻረከ፣ የአላህን ሐቅ ለሌሎች አሳልፎ ከሰጠ፣ ተውሂድን ወዶ ካልተቀበለና ካልተገበረ ትክክለኛ አማኝ ሊሆን አይችልም። የሙእሚኖችን ወስፍ ሲነግረን አላህ የጠቀሳቸው ነገሮች መሃል አንዱ ወለዚነ ዩእቱነ ማ አተው ወቁሉቡሁም ወቁሉብሁም ወጅላህ አነሁም ኢላ ረቢህም ራጅዑን ብለው ትክክለኛ የአላህ ባሮች ማለት አላህ ያዘዛቸውን መልካም ነገር እየሰሩ ተዉ ያላቸውን እየተዉ ነገር ግን ቀልባቸው የሚፈራ ኸይር ስራዬን ላይቀበለኝ ይችላል ብለው የሚሰጉ ሳላቅ በሠራሁት መጥፎ ስራ ኻትማዬ ሊበላሽ ይችላል ብለው ሁሌ የሚፈሩ። ሚሰጉ ናቸው። ብላ ይሄን የቁርአን አንቀጽ አይሻ እናታችን እሙል ሙእሚኒን ቀርተውት ያረሱሉላህ፣ እነዚያ የሰሩትን ሰርተው የሚፈሩ ናቸው ማለት ኸምር የሚጠጡ ዚና የሚሰሩ ከዚያ የሚፈሩ ማለት ነው እንዴ? ብላ ነቢያችንን ስጠይቃቸው፣ አይሻ ሆይ ይሄ ማለት አይደለም የተፈለገው። ከዚህ የተፈለገው ሶላት ሰግደው ጾመው ኸይር ስራም ሠርተው አላህ ላይ ላይቀበለኝ ይችላል ብለው የሚፈሩ ሰዎች ናቸው። ብላ ኸይር ሰርተው ትክክለኛ ባሮች ይፈራል ኢማኑ ትክክለኛ ያልሆነ ሰው ወንጀል ሰርቶ ሐራምን አድበስብሶም አገረማን ብሎ ይተኛል። እንደፈለገ ይስቃል፣ የፈለገውን ያደርጋል። ኡላኢከ ዩሳርዑነ ፊልኸይራት ወሁም ለሃ ሳቢቁን ብሏል። መጨረሻ ላይ እንዲህ አይነት መስፈርት ያሟሉ ሰዎች ወደ ኸይር ነገር ይሽቀዳድማሉ፣ ከሌሎችም ቀድመው ኸይርን ስራ ይሰራሉ ብሏል። እኛ እንዲህ አይነት አማኝንን ወይ እዚህ ጋ የተጠቀሱ ባህርያትን ተላብሰናል? ወይ እያንዳንዱ ሙእመን ቁርአን ሲቀራ ራሱን ሊፈትሽ ይገባዋል። ነቢይም ዓለይህ ሰላት ወሰላም ኢማን በልብስ በስም ብቻ እንዳልሆነ ሲገልጹ ሦስት ጊዜ ምለው ወላሂ አላመነም፣ ወላሂ አላመነም፣ ወላሂ አላመነም። ሰሓቦች ደነገጡ። ማን ነው ያረሱለላህ ሲሏቸው ጎረቤቱ ሁሌ እሱ አደጋ ሊያደርስብን ይችላል እያለ በስጋት የሚኖር ሰዋል። እሱ በኩል አደጋ ሊደርስብኝ ይችላል እያለ ጎረቤቱ የሚፈራው ሰው በሱ ምክንያት ጎረቤቱ የሚሰጋ የሚጨነቅ ሰው ወላሂ አላመነም፣ ወላሂ አላመነም፣ ወላሂ አላመነም። በላ ከአንተ ቤት ጋር ተለጥፎ ቤቱ የሚገኘንም ሰው ይሆን መንደር ላይ ያለንም ሰው ይሆን መስጅድ ላይ የምታገኘውን ሰው አንተ አዛ የምታደርግ ከሆነ አላመንክም በነቢ ላት ወሰላም ቃል መሰረት። ወከዛሊክ በአላህና ና በመጨረሻው ቀን የሚያምን ሰው መልካም ይናገር ካልሆነ ዝም ይበልብላው። ኢማን ንግግርም ላይ ጭምር አለ ማለት ኢማን ያለው ሰው መላሱን ይቆጥባል።

አንዳችሁ አያምንም፣ ኢማኑ ሙሉና ትክክለኛ አይሆንም፣ ለራሱ የሚወደውን መልካም ነገር ለሙስሊም ወንድሙ እስካልወደደ ድረስ ብላ፣ ለራሱ የሚወደውን መልካምን ነገር ለሙስሊም ወንድሙ ያልወደደ አላምንም ከተባለ የሙስሊም ወንድሙ ሸር የሚመኝ የሙስሊም ወንድሙን ስጋ የሚበላ የሙስሊም ወንድሙን የምንቅ ምንድን ነው ሊባል የሚችለው? ማንኛውም ዐቅል ሊያቀው የሚችል ነው። ወከዛሊከ ሙስሊም ማለት በእጁ በምላሱ ሰዎችን አዛ ከማድረግና ከማስቸገር የታቀበ ሰው ነው ብላ በምላሱ በእጁ አዛ የሚያደርግ ሰው ሙእምን አይደለም ማለት ነው። በዛሂር ሙእምኖች ሆነን፣ በዛሂር ሙስልሞች ሆነን ስማችን፣ ልብሳችን የሙስልም መስሎ ውስጣችን ወናና ባዶ ሊሆን አይገባውም። አላህ ተባረከ ወተዓላ በዳይን አይወድም። አላህ ተባረከ ወተዓላ የሚከዳን ሰው አይወድም። ከባሮቹ አላህ የሚወደው ሙተጠሂሮችን ውስጣቸውን ውጫቸውን የሚያጸዱ ሰዎችን፣ ቃላቸውን የሚሞሉ ሰዎችን ነው የሚወደው። አላህ ከሚወዳቸው ሰዎች የሚያደርጉ ባህሪያትን ልናቅ ልንተገብር፣ አላህ ከሚጠላቸው ሰዎች የሚያደርጉ መጥፎ ባህሪዎችን ልናቅ ልንጠነቀቅ ይገባናል። ልብሳችንን ፊታችንን በመስታወት እንደምናየው ልባችንን በቁርአን በሐዲስ ልናየው ይገባናል። አላህ ተባረከ ወተዓላ የሚያየውን ልባችንን አቁሹሸ ነው አደፍርሰ ነው ቸላ ብለን ሰው የሚያየውን ውጫዊ ገጽታችንን ትኩረት ምንሰጥ ከሆነ አላህን እንደናቀን ይቆጠራል።